እንግዲህ የሟች ቀነኔ እናት ከቀብር በኋላ ሚዲያ ላይ ባለፈው አባቷ ወጥቶ ፍትህ እያለ ነበረ። አሁን ደግሞ እናቷ ሚዲያ ላይ ወጥታ እንግዲህ ፍትህ፣ የልጄን ሀቅ ወይም የልጄን ሞት ማወቅ ፈልጋለው፣ አሟሟቷ ማወቅ ፈልጋለው፣ ፍትህ እያሉ ነው። እና እኔ በጣም ታዘብኩ ታውቃላችሁ። ከዘረኝነት ጋር እንዳታያዩት እኔ አንዳንዴ ምናልባት ብዙዎቻችሁ ማለት የምታስቡ ከሆነ የምትረዱ ከሆነ አይዶን ነው። ምን ብዬ እንደማስብ ምን ብዬ እንደምላችሁና አጫዊ የሞተ ጊዜ አስታውሳለሁ። ያው ፖለቲከኛ ስለሆነ ነው እሱ በእርግጥ በጣም ብዙ ህዝብ ነው ያለቀው። በጣም ብዙ ነው የሞተው ብዙ ሰው። ያ ደግሞ ምንድነው ያው ከሬ ነው የገደረው እነከሬ እናጸፋለን። አሁን ግን ይች ልጅ የገዛ ማለት የገዛ ብሔር ተወላጇ ነው ጓደኛ ብላ የያዘችው ነገር ግን አንጊዜ ጊዜ የሌላ ተወላጅ ቢሆን ኑሮ ምድሯ ትቀጣጠቅ ነበረ እስካሁን ማለት ነው። ግን ልጅቷ እያደር በ የምታሳዝን እያደረ ሁላችንም ውስጣችን ብዙ ሰው እንደ አዲስ ቁጣውን እያስነሳ ያለ እንዲሁም ደግሞ የእሷ ተከታዮች ሳይሆኑ ሌላ የሌላ ተከታዮች ናቸው ለእሷ እየተቆረቆሩ ለእሷ ፍትህ እየጠየቁ ያሉት ማለት ነው። ሰላም ሰላም፣ እንዴናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እኔ ጋር ያለው ሰላም እናንተ ጋር ይሁን። እንግዲህ ሙሉዓለም ነኝ። ዛሬ ሚዲያ ላይ ሲዘዋወር ያየሁትን አንድ ቪዲዮ አየሁኝና እናቴስ ብትሆን ብዬ አሰብኩኝ። እኔስ ብሆን እናቴስ ብትሆን የኔስ የምላቸው ሰዎች ቢሆኑ ብዬ አሰብኩኝ እና እንደ ማንኛውም ሰው የራሴን ሀሳብ ለመስጠት ነው የመጣሁት። እንግዲህ ዛሬ ላወራችሁ የፈለግኩት የሟች ቀነኔ እንዲሁም ደግሞ ገዳይ ተብሎ የሚጠረጠረው አንዱ አለም ሰሞኑን ኮንሰርት አለብኝ ይፈቀድልኝ ለፋሲካ ብሎ ለጠበቃው ተናግሮ ነበር። ጠበቃው ደግሞ ነው እንግዲህ ሚዲያ ላይ የተናገረው። ማለት ግዴታ ጠበቃው የተባለውን ነው። የሆነ ጠበቃ ስትይዙ እኔ የሆነ ጠበቃ ከያዝኩኝ እኔ ከጠበቃ ጋር የተመካከልኩን ላደርግ የምችለው ማለት ነው እና በዛ ተከትሎ እናሴቱ እንግዲህ ትናንትና ማነው ዛሬ ቪዲዮ ሰርታለች። እና በአገር ውስጥም በውጭም ያላችሁ ልጆቼ፣ እህቶቼ፣ ወንድሞቼ ሀቋን አውጡልኝ የልጄን ብለው እውነት ከልጃቸው ጋር ቪዲዮ ሲሰሩ አይተናል። ፎቶ አይተናል። ብዙ ነገር አይተናል እና። አንዳንዴ ቤተሰብ በልጅ አይቀጣ፣ እናት በልጅ አትቀጣ። እናት የልጅ ደስታን እንጂ የልጇን ሐዘን ማየት ማንም ሰው አልመኝም። ብዙ ሰው እኔ ከእናቴ በፊት ልሆን እኔ ከአባቴ በፊት ልሆን እንላለን ግን የጠቀምናቸው አይደለም፣ እየጎዳናቸው ነው። ምክንያቱም አንዳንድ ጊዜ እኔ አባቴን እናቴን አስታምሜ ቀብሬ ከዛ ደግሞ እኔ ልጆችን ሲቀብሩ ደስ የሚለው እንጂ እናት ተቀምጣ ልጄ ልጄ ስትል፣ ለዛውም ደግሞ ባመኑት ሰው በታመነችው ሰው ነው እንግዲህ ባመነችው ሰው ነው እንግዲህ ይቺ ልጅ ሕይወቷ ያለፈው እና እየወጡ ያሉ መረጃዎች እንግዲህ ሁላችንም እያየን ነው። ብዙ ነገር አለ ቤት ውስጥ እና እናት አባት ሬሳ ማየት አይቀርም አይደል? ሬሳ ማየታቸው አይቀርም የልጃቸውን እና እንግዲህ ሬሳ ሲታይ ይችል ወድቃ ከሆነ ምናልባት ወድቃም ከሆነ አስክሬኗ ሲታይ ከሬሳው ማየት ይችላሉ። ገባችሁ? ወድቃ ከሆነ ምናልባት ወድቃ ከሆነ ራሱን አጥፍታ ከሆነ የሆነ ሰውነት አከራዊ ነገር ያያሉ። ይሄ ይህን ያህል ሚዲያ ላይ ወጥተው እንዲህ አይሉም ነበረ። ስለዚህ ልጃቸው ታንቃ ወይም ደግሞ ተገላ እንደተገኘች እናት አባት ያውቃሉ ማለት ነው። ስለዚህ እኔ አሁን እሷ ጋር አብረው ፎቶ ሲነሱ የነበሩ በጣም ብዙ ታዋቂ ቲክቶከሮች፣ በጣም ብዙ ዩቲዩበሮች፣ በጣም ብዙ አሉ። አሁን ላይ ሚዲያ ላይ እያየን ያለ ፎቶዎች እንዲሁም ደግሞ ከእሷ ጋር አብረው ጓደኞቿ እነዚህ ጓደኞቿ ናቸው። የት ሄዱ? የት ገቡ? የት ወጡ? ለምንድነው ቪዲዮ የማይሰሩት? ለምንድነው ድምፅ የማይሆኑት? እያሉ አንዱ የአንዱ ቪዲዮ እያወጣ ይገኛልና ስለዚህ ልጅቷ የሆነ በቃ የሆነ ነገር የሆነማ ሴራ ተሰርቶባታል ብዬ ነው የማስበው እና ፍትህ ለቀነኔ ሁላችሁም በሉ። እንዲሁም ደግሞ ነገ በኔ ነው። በዚህ አጋጣሚ አሁን ሚዲያ ላይ እየወጡ ያሉ ፎቶዎች እኔ አንድ ጓደኛዬ ሙሉዓለም ደብሮኛል፣ ከፍቶኛል፣ ጨንቆኛል ካለችኝ እውነት አይዞሽ ወይም ደግሞ ከሱ ጋር እየተደበደብሽ እየተቀጠቀጥሽ ኑሪ አልላትም። ጓደኛዬን ማለት ነው። በተቻለ በተቻለ አቅም ጓደኛ የሆነ ሰው ከፋኝ፣ ደብሮኛል፣ ጨንቆኛል ብሎ ሲመጣ እናንተ እንዴ ይችልሽ ያለችበት ሕይወት በዛ ደግሞ ባሏ ወይም ፍቅረኛዋ እየደበደበ እሚደበድብ፣ እሚማታ፣ እሚሰክር በየሄደበት ሽጉጥ እሚመዝ ከሆነ እኔ ጓደኛዬን ከዛ ሰው ማውጣት አለብኝ። ለቤተሰብ መናገር አለባችሁ። እንዲሁም ደግሞ አንዳንድ ልጆች አለን ለቤተሰቦቻችን ጥሩ ጥሩዋን ነገር ነው መርጠን የምንናገረው። ረሱ እንደዚህ አደርጋል፣ ረሱ ይማታል፣ ረሱ እንደዚህ ነው ብሎ አይናገሩም። ብዙ ሴቶች ማለት ነው። ግን እኔ ጥያቄ ደግሞ የፈጠረብኝ ልጅቷ ባለሙያ ናት። ልጅቷ በቃ ታዋቂ ናት። ፎቶ በመነሳት ብቻ በማስታወቂያ ብቻ ብዙ ገንዘብ የምታገኝ ልጅ እንደሆነች እየሰማን ነው፣ እያወቅን ነው። ነገር ግን ለምንድን ነው ይች ልጅ እየተደበደበች እየተመታች ከሱ ጋር ልትሆን የምትችለው? በጣም ጥያቄ ነው የሚፈጥርብኝ። ምን ያህል ብትወደው ነው? ምን ያህል ብታፈቅረው ነው እንዴ? እኔ የምወደው ሰው እንዲንከባከበኝ እንጂ እንዲቀጠቀጠ ነው እንደምፈልገው? እና የራሱ ጥያቄ ይፈጥራል ልጅቷ ከሱ ለቃ እንዳትሄድ፣ ከሱን እንዳትፈታ፣ ወይም ደግሞ ከሱ ጋር እንድትኖር ያስገድዳት ነገር አለ ብዬ ነው የማስበው። እንደዚህ ፊቱ አባብጦ እንደዚህ ተመታ እንደዚህ ብዙ ነገር ሁና አብራ እየኖረች በስተ መጨረሻም ህይወቷን መስዋዕት የምታደርግ ሴት ምን አይነት ሴት ናት? እና ውዶችዬ በጣም ነው የምታሳዝነው ልጅቷ በጣም ማለት ነው። ምክንያቱም እኔ ብዙ ጊዜ አንዳንዴ እንዲሁ ሳስበው ግራ ይገባኛል። በተለይ በሴቶች ዙሪያ ሀ ብዬ ስቆጥር በጣም ብዙ ልጆች ናቸው ራሳቸውን በወንድ ምክንያት እያጡ ያሉትና አንድ ደግሞ የምነግራችሁ ነገር ቢኖር እኔ አላቅ አይዋቅ በጣም ብዙ ልጆች ራሳችሁን ጠብቃችሁ ለራሳችሁ ለቤተሰቦቻችሁ ክብር ያላችሁ የተከበራችሁ ልጆች አላችሁ፣ ሴቶችም ወንዶችም በጣም ብዙ ራሳችሁን የምትወዱ ራሳችሁን የምታከብሩ ነገር ግን ኢትዮጵያ ውስጥ አሁን በተለይ ታዋቂዎች ወይም አርቲስቶች ወይም የተለያዩ ሰዎች እንደ ፋሽን አድርገውታል። ምንም ቢዋደዱ ምንም ቢፋቀሩ አብረው ከሱ ጋር መኖር፣ ሽማግሌ ሳይላክ አብሮ መኖር፣ ሽማግሌ ሳይላክ ቤተሰብ ሳይተዋወቅ ቤተሰብ ሳይፈቅድ አብሮ መኖር፣ ከዛ ደግሞ አደጋ ሲደርስ ሕይወታቸው ነው የሚያርፈው። ይሄ የራሱ ትንሽ ያጠራጥራል። እኔ አላቅም እንግዲህ የቀነኒ ቤተሰቦች ቀለበት አድርጋለች ሲባል ቀለበት አያደረገችም ልጅ ያሉት አባቷ ማለት ነው። ስለዚህ ይች ልጅ አሁን እናት አባቷ የሆነ ይች ልጅ እኮ ወይም እሱ ልጁ ቢፈልግ ኑሮ እንግዲህ እንደምናይ ከሆነ አብራ ነው ፎቶ የሚነሱት አንዳንዴ ልብስ ውስጥ ልብስ የውስጥ ቆሻሻ እንደማይሸፍነው ነው። እኔ ውስጤ መጥፎ ከሆነ ውስጤ ክፎ ከሆነ ከላይ ቆንጆ ልብስ ብለብስ ምን ዋጋ አለው? ስለዚህ አንዳንድ ወንድ ልጅ አብሮኝ ይዞኝ ስለሄደ በየሄደበት አብሬ ፎቶ ከተነሳው በየትኛው ሚዲያ አብሬ ከሱ ጋር ከሆንኩኝ ይወደኛል ማለት አይደለም። ስለዚህ ይቺ ልጅ አብራ ፎቶ ትነሳለች፣ አብረው በየሄዱበት ነው፣ አብረው ኮንሰርት ይሰራሉ፣ አብረው ክሊፕ ይሰራሉ። ነገር ግን ምናልባት ይሄ ልጅ ቢፈልጋት ኖሮ ሽማግሌ ልኮ ጠቅልሎ ያገባት ነበረ። እንግዲህ እስካሁኑ አደቂቃ ድረስ ሽማግሌ እንዳተላከ ነገር ግን አብሮ እንደሚኖሩ ቤተሰብ እናት አባት እሷ ጋር እሱ አብራ እንደምትኖር እንጂ እንዲ አላቅም። አንዳንድ ጊዜ ሴቶች ልጆች ለቤተሰብ እኔ አንዳንዴ ከራሴ ይልቅ ለቤተሰቦች ክብር ይጨነቃሉ። አልዋሻችሁ ነገር እኔ የከሬ ልጅ እንዲላት እንዲባል አልፈልግም። የከሬ ልጅ እንደዚህ አድርጋ እንዲባል አልፈልግም የከሬ ልጅ እንደዚህ አድርጋ እሷ እኮ ጎበዝ ናት እንዲባል እንጂ ማንነታቸውን ዝቅ የሚያደርግን ነገር አላደርግም። ያ ማለት አብረው ኖረችና ቤተሰቦቿን አዋረደች ሳይሆን ቢያንስ ሽማግሌ ተልኮ ቀለበት አድርጋችሁ አብራችሁ ብትኖሩ ቤተሰብ በጣም የሆነ ይህን ያህል በዚህ ልክ ሀዘኑ የከፋ አይሆንም ነበረ። ይህች ልጅ እንግዲህ እሱና እሷ ተፈላልገው አብረው የሚኖሩት የሆነ ሰዓት ላይ ሕይወቱ አለፈ ተባለ። ሶ እነዚህ እናትና አባት አሁን ላይ ምን ያህል ነው? ማን ነው? ምን አይነት ቃል ነው የሚያጥናናቸው? እሱ እስር ቤት ተቀምጦ በዛ ላይ ደግሞ እሱ ኮንሰርት መስራት እፈልጋለሁ ይፈቀድልኝ ብሎ ሲናገር እናት አባት ምን ያህል እንደሚያዝን አስባችሁታል? ገና አርባዋ ሳይወጣ ገና ከሞተች ሃያ ምናምን ቀኗ እኮ ነው። ገና ወር እንኳን አልሞላትም። አርባ እንግዲህ አርባ ቀን ነው አይደለም። ሶ እሷ እንግዲህ ገና እንኳን ወር ሰላሳ ቀን እንኳን አልሞላትም። ሚዲያ ላይ ማነው ኮንሰርት ሰራለው ያለ ሰው ማለት ነው። እና አንዳንድ ወንዶች ምን አይነት ወንዶች ናቸው፣ ምን አይነት ክፉዎች እንደሆኑ፣ ምን አይነት አመለካከት እንዳላቸው ነው እየተረዳን ያለ ነው። እና አሁን ላይ ደግሞ እናት ሚዲያ ወጥታ ፍትህ እያለች ነው፣ አባትም ፍትህ ለልጅ እያለ ነው። ግን እውነት ይህን በጣም ብዙ ሚዲያ በጣም ብዙ ሰው በጣም ብዙ እንትና ማናት ስሞር ህፃን ሄቨን ተደፍራ ስትሞት የወጣው ያ ህዝብ ቢወጣም ኢትዮጵያ ውስጥ ያለው ህግ የታወቀ ነው። ግን ቢያንስ እንኳን ሰውየው በደንብ ሆኖ ምርመራው እንዲካሄድ ማድረግ ይቻላል፣ እንዳይወጣ ይደረጋል። ግን ይሄ ሰው ለኮንሰርት ብሎ በዛም በዛም ብሎ ከሀገር መውጣት አይቀርም። ያ ማለት ደግሞ የሟች ጉዳይ ተዳፍኖ ቀረ ማለት ነው እና የምናየው ነገር በጣም የሚያሳዝን ነው። እውነት እኔ አንዳንድ እናት በዚህ ልክ አዝና ማየት ፈጣሪ እኔ እንጃ። የእናቶቻችሁን ደስታ እንጂ ሀዘን አያሰማችሁ።